ያስታቁት ይሳቅ ተዋናይም ነው ፊልመኛም ነው። እንግዲህ ይሳቅ ሁሉም ተሰጧለው። በዚህ አጋጣሚ ይሳቅ ማለት ነው እና የበፊቱን ቪዲዮዎችን እያወጡ ይሄው እንግዲህ ከሩታ ጋር እንዲለያይ እያደረጉ ነው። የሚገርማችሁ ነገር ከመጀመሪያ ላይ እንዳስገባሁት እኚህ ቪዲዮውን ይሳቅ እንግዲህ ከአንቺ ሌላ እያለ ነው። ይሳቅ እንግዲህ ያው መቼስ ቁመት ሰጥቶት ቁመት ቢሰጠው ምን ሸንበቆ ቢረዝም ወንዝ አይሻገር። ቤተሰብዬ እና ይሳቅዬ እኛ አሩታዬን እንዳታስከፋብን። በዚህ አጋጣሚ ትናንትና በጣም በሚያምር ቪዲዮ መታችኋል። ስለዚህ ሰውን እንዳሰሙ ሰው እንደሆነ ገና ምንም ሳይባል ሰውን የሚያጣላ ነው፣ ዝም ብሎ ወሬ ፈጥሮ ማለት ነው እና ፍቅር እስከ መቃብር በሚለው ሲጀመር ሩታዬ እና ብርሽዬ መች የተለያዩ እና ሩታዬ እኮ ቀለበቷን ራሱ አውል ቃልጣለች ማለት ነው። ውሸት እኮ ነው፣ መቼም አይለያዩም እና ብዙ ለምታጨበጭቡ ልጆች ደግሞ የፍቅርን ፎቶሾፕ እየሰራችው ሊጋቡ ነው። አበባበትኑ ምናምን እያሉ እንደ ደመቁ እየ እንደ እውነት መቼም አይጣሉ መቼም መቼም ካልዳን ሞት መቼም አይጣሉም። እና ዛሬ ደግሞ ያው እንግዲህ ቲክቶክና ሶሻል ሚዲያ የተቀወጠው በይሳቅ ፎቶ ነው። ጉድ ነው እንግዲህ ይሳቅ ቻ ቻለው ወደ ሰው ወደ ሶሻል ሚዲያ ሲመጣ ብዙ ነገር ይገጥመዋል። ይሰደባል፣ ይተቻል፣ ብዙ ነገር እነደመቁን ማቃቅፈ ከሆነ ይመጣልሃል። ያ ነው እና አንዳንዴ ወተት ቃል ያስቀምጠህ ድመቷን ጠብቂ ብለህ መሄድ ማለት ከባድ ነገር እኮ ነው። ስለዚህ ወንድና ድመት መቼም አይታመንም ማለት ነው። ስለዚህ ወንድና ድመትን ቀብሮ ነው ማመንት ያለሽ አራዳ ልጅ ማለት ነው እና ይሄንን ይመስላል የዛሬው ጉድ። ይሄንን ይመስላል ማለት ነው። በጣም ነው የሚያሳዝነው፣ እንግዲህ በጣም ነው የሚያመው። እኔ በጣም አዝኛለሁ። ሩታዬ ግን ይሄን ቪዲዮ ስታይ ምን ይሰማት ይሆን ብያለሁ ማለት ነው እና ይስቅ እንግዲህ። አዲስ ቪዲዮ ተለቆ ሳይሆን የሰሞን ነው። እህቶች ተረጋጉ። ዜድዬ፣ ሩታዬ ሊጎዳት ነው። ሩታዬ መቼም አትጎዳም። በራሱ የምትተማመን ቆፍጣና ሴት ናት ማለት ነው። እና በጣም ይገርማል። ያው እንግዲህ አብርሽም ዛሬ ስለ ጠፋ ታሟል ምናምን፣ አማኖዎ ጸበል ገብቷል እያሉ ነው። ውደዲ እውነት ባላቅም እኔ እንግዲህ እኔም አቃቸው፣ ልጆች ስልካቸውን እየመለሱልኝ አይደለም ስለዚህ፣ ፈጣሪ ሰላሙን እንግዲህ ይመልስላቸው። ሩትዬም አብርሽ ባንድ ሆነ የሚመጡበት ቀን ነው እኔ የናፈቀኝ ቤተሰብዬ። ስለዚህ ይሳቅ እንግዲህ። ይችን ሸበላ ከየት እንዳመጣት አላቅም። መቼም አረ ደግሞ እናንተ አለ ድምፁ፣ በዛ ላይ አነጋገሩ ምናምን ዋ ይችልበታል እናንተ፣ ኢትዮጵያ ውስጥ እንደዚህ አይነት ወንድ አለ እንዴ? ዋው ብያለሁ። ለማንኛውም በሌላ ቪዲዮ እንገናኝ እህቶቼ፣ ተረጋጉ ማለት ነው።